ተማሪዎች ከንድፈ ሐሳብ ባለፈ ተግባር ተኮር ልምምድን እንዲያዳብሩ የትምህርት ተቋማት ሚና ከፍተኛ ነው። የካቲት 23 ሁለተኛ ደረጃ አጠቃላይ ትምህርት ቤት ተግባርም ለዚህ አንዱ ማሳያ ነው። እንደ ሀገር ትኩረት የተሰጠውን የከተማ ግብርና ስራ በግቢው መከወን ተግባሩን ካለፈው ዓመት ነው የጀመረው። የትምህርት ቤቱ መምህራን በግቢ ውስጥ ያለውን ባዶ ስፍራ በመጠቀም የተለያዩ የጓሮ አትክልቶችን ያለማሉ። በአነስተኛ ቦታ የተጀመረው ስራ አሁን ላይ እየተስፋፋ መጥቷል። መሬት ትርፍ መሬት በትርፍ ሰዓታችን እንጠቀም ብለን ማምራኖቹ ጋር ተነጋግረን ስራው ጀመርን። የመጀመሪያ አካባቢ ማለት ነው። ስለዚህ በጀመራው እዚህ እንደሚታዩት ሙሉ በሙሉ መሬቱ ተቆፍሮ ሁለት ማምራኖች ናቸው እዚህ ላይ የተደራጁትና ሁለቱን ማምራኖች በትርፍ ሰዓታቸውን ቆፍሮ የተለያየ እንደሚታዩትን ጎመን የአበሻ ጎመንም አለ፣ ቆስጣ አለ፣ ድንች አለ፣ ቦሎቄ አለ፣ ቃሪያም ጀምረናል፣ እንደሚታዩት ማለት ነው። እንደዚህ ያማረ በትርፍ ሰዓታችን እየሰራን ነው የምንገኘው ማለት ነው። የዶሮ እርባታ ሌላኛው መምህራኑ የተሰማሩበት ዘርፍ ነው። ከወረዳው ባገኙት ሀምሳ ጫጩት ስራውን ጀምረው በሂደት በራሳቸው ወጪ ሌሎች እንቁላል ጣይና የስጋ ዶሮዎችን ማርባት ችለዋል። ፍላጎት ያለንና ትንሽም ልምዱ ያለን ሰዎች ስለነበርን ልምዱም ስለነበረን ተመዳድበን እርስ ተመዳድበን በፕሮግራም ነው እየሰራን ያለነው 300 ዶሮዎች አካባቢ ያሉን ይህም የትምህርት ቤቱ ሰራተኞች በግቢው የሚለማውን የጓሮ አትክልትም ሆነ እንቁላል በተመጣጣኝ ዋጋ እንዲያገኙ አስችሏል። እንቁላል አሁን የምንሸጠው 15 ብር ነው። ከዛ አንጻር እኛ እጅግ ባነሰ ዋጋ ለግቢው ማህበረሰብ አባላት እያቀረብንና እንደውም በወረፋ ጭምር ነው እየተወሰደ ያለው። በገንዘብ ደረጃም ስናስበው እጅግ በጣም ብዙ ገንዘብ ነው የግቢውን ማህበረሰብ እየደጎምን ያለ ነው። ምክንያቱም ውጭ ቢገዙ ኖሮ ያንን ሊያወጡ የሚችሉትን ከኛ በመግዛታቸው እንግዲህ ያንን ድጎማ እኛ አድርገናል ማለት ነው በተዘዋዋሪ። እና ተጠቃሚነን ግቢ ያሉ ማህበረሰቡም እኛም በርካሽ ዋጋ ከውጭ ርካሽ ዋጋ እናቀርባለን። ማህበረሰቡ በጣም ተጠቃሚ እየሆነ እየተለመደ እየተለመደ ትንሽ ነበረ የተጀመረው በዚህ አካባቢ ነበረ አሁን ማህበረሰቡ ይሄን እየለመደ እየለመደ ማምጣቱ ከግቢ ከስታፉ እየገዛ እየተጠቀምበት ነው። እኛም በዛ በኩል ቤት ውስጥ የምንጠቀምባቸው ይዘን እንገባለን። በትርፍ ሰዓታችን ደግሞ የተረፈውን ደግሞ እንዲሁ እየሸጥ እንጠቀምበታለን ማለት ነው። አሁን እኔ ለምሳሌ 50 ብር የምገዛው ለሰው ሁሉ አካፍላለሁ። ለጎረቤት ምናምን፣ ለጓደኞቼ አካፍዬ ነው እንትን ማረገው። ለኔ ግማሹ፣ እነሱ ግን በ50 ብር ይገዛውት ማለት ነው። መምህራኑ የሚያለሙት የጓሮ አትክልት የምግብ ፍጆታን ከመሸፈን ባለፈ ተማሪዎች ክፍል ውስጥ በንድፈ ሀሳብ የሚማሩትን ወደ ተግባር እንዲቀይሩት የሚያግዛቸው ሆነዋል። ከዚህ ከአዲሱ ካሪክለም ጋር ተያይዞ የከተማ ግብርና የእርሻ ትምህርት ከ11ኛና 12ኛ ክፍል ይወስዳሉ። ናቹራል ሳይንስ ተማሪዎች ለሰርቶ ማሳያም የተጠቀሙበት ነው ያለውና ክፍል ውስጥ የሚማሩትን ትምህርት በንድፈ ሀሳብ ክፍል ውስጥ የሚማሩት በተግባር ደግሞ እዚህ ማየት የቻሉበት እድል ፈጥሮላቸዋልና ክፍል ውስጥ የሚማሩትን ትምህርቶች እዚሁ ግቢ ውስጥ ብዙም ሳይርቁ እዚሁ ግቢ ውስጥ እያዩ በተግባርም እየሰሩ የሚማሩበት እድል ፈጥሯልና ከመማር ማስተማሩ ጋር የራሱ የሆነ አስተዋጽኦ እያደረገ ያለ አካባቢያቸውን እዚህ ግቢ ውስጥ ያለውን እንዲያንከባክቡ፣ በዛው ደግሞ ይሄን እንዴት እንደተሰራ በትንሹ መሬት ላይ መስራት ማልማት እንደሚቻል በዛው ላይ መመገብ እንደሚቻል ሙሉ በሙሉ ተማሪዎቹን እያሳየንበት ውጤት ያገኙበት ተማሪዎቹን በዛው እውቀት ያገኙበት ሁኔታ አለ። የመጀመሪያ አካባቢ ላይ አሁን ደግሞ በስፋት ተማሪዎቹ በዚህ ይወጡ በጣም እያዩ ነበረና ነበርና በጣም ተጠቃሚ ነው። በአነስተኛ ቦታ የከተማ ግብርና ልማት ተግባራዊ ማድረግ እንደሚቻል የሚያነሱት መምህራኑ በትኩረት ከተሰራበት በመዲናዋ የሚታየውን የዋጋ ንረት ለመቀነስና የምግብ ዋስትናን ለማረጋገጥ ወሳኝ ነው ይላሉ።